ገኒ ከመሆን በፊት ወይም ደግሞ አሁንም ገኒ መሆኑ ቤት ውስጥ የምትጠሪበት አስቂኝ ስም እንዴ? አስቂኝ ስም ነው እንዴ? አስቂኝ ስም ገነት ማ አሁን ነው። ቲጂ ነበር ስሜ። በእውነት ደግሞ ቢሆን ደስ ይለኝ ነበር። እስከ ዛሬ ስትሰሪ ባልሰራው ብለሽ የምታስቢው ስራ? እኔ ያላመንኩበትን ስራ ሰርቼ አላውቅም። ሁልጊዜም በደንብ አስቤበት ነው የምሰራው እና ባላረኩት ብዬ የምለውን ነገር አላረግም። አላረኩኝም የሚቆጭ ነገር ያለ አንድ በጣም አስቸጋሪ ልጅና አንድ በጣም ጥሩ የምትውል ልጅ ለሱ አይጠራም ማለት ነው። ይኸው አስቸጋሪው ይሄ ነው፣ እንደዚያ ይኸው እግዚአብሔርን ውይ፣ ምንድን ይኸው፣ ልክ ሌላኛው ደግሞ ምንድን፣ ሌላኛው ምንድን ነው

አረ ካሜራ አልረብሽ። እሺ፣ ከዚህ በፊት ስራ ላይ በጣም አስቸጋሪ ነው ብለሽ ያሰብሽው እና በጣም የከበደሽ ሞመንት ምን ነበር? ምን አይነት ስራ ላይ ነበር? ሃማርሻ የሚለው ፊልሜን ፕሮዲስ ፕሮዲዩስ በማድረግበት ጊዜ ትንሽ አስቸጋሪ ነበር። በተለይ አንድ ተዋናይት ትንሽ ረብሻይ ነበር። አሁን ጥሩ ጥሩ ግንኙነት አለን፣ አሪፍ ነች በአሁን ደረጃ። ግን እዛ ሰዓት ላይ እኔ ቶለሬት የማረገው ነገር አለ ብዙ ነገር የሆነ ሲቀሩ ወይ ሲያረፍዱ ወይ ደግሞ የሆነ ነገር ፈጥረው ምክንያት ፈጥረው ስራው ላይ ዲላያን ሲፈጥሩ፣ እኔ ወደ ጭቅጭቅ ሳይሆን ወደ ሌላ መፍትሄ አማራጭ ነው የምወስደው። ሁል ጊዜ ፕላን ኤና ፕላን ቢ በህይወቴ ውስጥ አለ። ይሄን ስላልገባት እሷ ትንሽ ፈትና ነበር። የሆነ ሰዓት ላይ እንዲያውም ወደ አረብ ሀገር ምንድነው ዱባይ ሄዳለሁ ስራ ላይ ምናም ስትለይ ትሄዳልኩኝ ካሜራማኖቹና ላይትማኖቹ ነበርክ እንዴ ደጅዬ እንደነጋ ነበርክ? አዎ በቃ ደጅዬ ነበር። እንግዲህ በህይወቴ ውስጥ ብዙ ጊዜ አለ። አንተና እናንተ ይቆታልኩኝ ለምኛ ሲሉኝ አለምንም ከዛ መጣች የሆነ ሰዓት ላይ፣ ለምደው አንቺ ማትናደጁ አለች። ለምን የሰው ልጅ እኮ ይሞታል አይደለ? አልኳታው ሰው ሲሞት ምንድን እንደሚደረገው ሌላ ሰው ይደረጋል። በቃ ይሄ ነው መፍትሄ። ገንዘቡ ላይ ነው እንጂ እኔ የምከሰው ሌላ ምንም የምከሰው ነገር የለም። ለምንድን ነው ጤናዬን የማበላሸው ብዬ ነግርያት። ከዛ በኋላ ራሷን የመለሰችበት ጊዜ አለ። አሁን ጥሩ ጓደኛ ነች። ያ ያን ነው ሚስ አንደርስታንድ ነበር በመካከላችን ብዬ አስባለው። እና ትንሽ እሱ ፈትኖ የነበር ፕሮዲውሰር ነኝ ዳይሬክተር ነኝ እንደገና የቤተሰብ ኃላፊ ነኝ፣ ልጆቼ እንትን እላለሁ። በጣም ብዙ ሀስል በነበረበት ሰዓት ስለነበረ ደንዝዤ ነበር። በወቅቱ የዛን ጊዜ አስታውሳለሁ። በተረፈኒ እኔ እኔ ጋር መጥቶ የረብሸኝ ሰው በፍጹም የለም፣ የእውነት በፍጹም የለም። ሁሉም ከተለያየን እንደው የስራ ጉዳይ ለያይቶ የተሻለ ቦታ ሄደው እንትን ቢሉ ራሱ እኔ ጋር ያሰሩ ሰዎች ሁሉ የምን ጊዜ ሞዳ ግጭ አባቴ ከየትና ወንድሜ ጋር ውስጥ ታውቀ የሚሆን ኖሮ ይህን ዶክመንት ለማድረስ እንዲያልችግር ነው። ያም ገብቶ ምን ተዘዋሉ አሉንም ያህል ስቶሪ አለ። በጣም ተሰቃይተሻል። በዛ ማል ያንን ሙመንት ስታሳልፊ ንዴትሽ እንዴት ነበር? በአክቲንግ አሳየን ወይ? ጭንቀቱ ሰው በጣም ላፕቶፕ ከፍታለሁ፣ ሶሪ ሞንታይዝ አልተደረገም፣ አፕሩቭ አልተደረገም ሲሆን እንዴት አድርጌ እኔ በአክቲንግ ለማሳየት አልችልም። በጣም ውስጥ የነበር ይቆስ የነበረው አክቲንጉ ከባድ ነው ይሄኛው ለማሳየት ምክንያቱም፣ እዚህ ጋር ያየው ሪአክት ማድረገው ነገር ነውና፣ ወደ መቶ ሃምሳ ምናምን ሺህ ሰዓት ታይቷል። ስድስት ወር ያህል ሶስት ጊዜ መልሶብኛል። ሶስተኛው ሊመጣ ሲል ግን ከማማጋ ተቀምጠን አወራል። ሰው ስለሌላ ዩቱብ ቻናል እንክፈትና ያን ዩቱብ ቻናል በዚህኛው ዩቱብ ቻናል ፕሮሞት እናድርገው እንዲህ ከተባልን ደግሞ ምንም ማድረግ አንችልም። እግዚአብሔር የፈቀደው ነገር ነው የሚሆነው እና የምናረገው ነገር ምንድን ነው? ሌላ ቲዩብን ከፍታለን፣ ፕሮግራማችን ይቀጥላል። በምንም ታሪክ ወደኋላ የምንለው ነገር አይኖርም። የእግዚአብሔር ፈቃድ ነው። እግዚአብሔር ምክንያት አለው። ቢያንስ እሱን ብድግ አርጎልን ይሄኛው ይዘጋ የሚል አቋም ይዘን ነው አሁን የገኒ ቤተሰብ ሪያል ተሽ ሆነው የከፈትነው። ስንከፍት የሚገርም ከፈትን፣ ወዲያውኑ ሳምንት አልቆየም። እሱ አፕ አፕሩቭ ማለት ነው። አፕላይ አርጉ ሲባል ያኛውም ሪአፕላይ የምናረግበት ጊዜ ደረሰና ሁለቱንም እኩል አፕላይ አረጋ ደሴም ዴይ በአንድ ቀን ሁለቱም ኮንግራቹሌሽን ብሎ አይመጣም። ፍቅርና ሰብሪ ከኛ ጋር ነው። እኔ መጣና ያለ የልጆች አምላክ አንዳንድ እግዚአብሔር እኔ አሁን ብዙ ሰዎች የሆነ ነገር ተበላሽብን ብሎ ሲሉ እንዲሆነ ሲባል ይሄ ነገር ምናልባት ሌላ የተሻለ ነገር እዞ ሊመጣ ስለሚችል ይሆናል። ስለዚህ ታገሱ ነው የምልህ። በተለይ ስፔሻሊ ዩቲዩብ ላይ የሚሰሩ ሰዎች እንደዚህ አይነት ሞኔታይዝ አለመደረግ ችግር በጣም ያጋጥማቸዋል። ግን አስብ፣ እኔ ሳላስብ የሁለት ዩቲዩብ ቻናል ባለቤት ሆንኩኝ፣ ለሶሉሽን ብዬ ማለት ነው ከዛ ምን አደረግ? በቃ ይሄኛው የገኒ ቤተሰብ ሙሉ በሙሉ የገኒ ቤተሰብ ብቻ ሪያልት ሾው ያዝ፣ ያኛው ደግሞ የተለያዩ መዝናኛ ፕሮግራሞችን፣ ኢንተርቪዎችን ከተለያዩ ሰዎች ጋር መሰራቸው ስራዎች፣ የጋዜጠኝነት ስራዎች ምናምን እዛ ላይ ይቀርባሉ። ይሄኛው ደግሞ የገኒ ቤተሰብ ሪያልት ሾው ይቀጥላል ብለናለን። እንዳልኩትም ያኛው በዛ ቀጠለ፣ ይሄኛው ደግሞ በሪያልት ሾው ቀጥሎ ይሄኛው ሞር ጥሎት አለፈ። ያ 100 ሺህ በሳምንት አልነበረ የገባው ያ 226 ይሄን ኢንተርቪው ባረግንበት ጊዜ 227 ሺህ ሰብስክራይበር ላይ ደርሷልና እግዚአብሔር መልካም ነው። አንድ ነገር ሲዘጋ ሌላው በር ይከፈታል። ከዛ ደግሞ ሁለቱም ይከፈታል። የእኛ ቤት እንደዛ ነው ያለንና ኢትዎስ በጣም ያስጠላ ነበር እኔና ማማ ጋር የነበረው ጭንቀት የነበረው እንትን ሰው በጣም በቃ ተለወጠ ህይወታችሁ በስማም ይሁን ሰብስክራይብ ከፍተኛ ገቢ ያገኛችሁ ምናምን እያለች ሲደውል፣ እኛ ውስጣችን ሌላ ነው ያለው። ባይዘይ በዚህ አጋጣሚ አብሬሎ እቺ ዲን በጣም ማመስገን እፈልጋለሁ። እጅግ በጣም በጣም በጣም መልካም ነው። ቤት ድረስ ነው መተማከረኝ። ከዛ ደግሞ የሸቱ የኮሚዲያን ሸቱ የዩቲዩብ ማናጀሩ አለ ሄኖክ የሚባል እሱን በጣም ማመስገን ይፈልጋለሁ። እንደገና ደግሞ ሌላ ታዲዎስ የሚባል ልጅ ጌዲዮን የሚባል ልጅ አለ እሱም መጨረሻ ላይ እሱም ነው አግዞን ሴቲንጉን አስተካክለን እዚህ ደረስ ነው። እና አሁን ራሴን ማናጅ ማድረግ ነው። እሺ በህይወትሽ ላይ ስኬትሽ ልጆቼ፣ በህይወቴ ውስጥ ሁሉ ትልቅ ነገር ሰራው ብዬ የምለው ትልቅ ነገር እግዚአብሔር አደረገልኝ የምለው ከገንዘቡም ከእውቅናውም ከሁሉም ነገር በላይ ልጆቼ ናቸው። ልጆቼ ብቻ ሳይሆን በልጆች መባረኬ ነው። በእነሱ ተባርኪ ያለ ብቻ እንደማሳደግ ሲንግል ማም እንደመሆን ይመጣል። ኤክስፔክት የሚደረገውና ሪያሊቲው እኔ ጋ ያሉ ትክክለኛ አስተዳደግ ስንትኔ በጣም እግዚአብሔር ተጨምሮበት ነው እኔ አይደለሁም። እና ደግሞ የመጀመሪያ ልጅ የማማየ ሁለተኛው ልጆቼ እናት ስለሆነች ሆና ነው ሸክሜን አቅላልኝ። ልጆቼ በትልቅ ስነ ምግባር እንዲያድጉ አርጋልኛለች። እና ልጄን በጠያቀጣ የማመስገን እፈልጋለሁ። በጣም ሩቅ ነው ህልሜ ያን ህልሜን እንዳሳካ በምፈልገው ደረጃ እንዲሄድ፣ ነገሮችን በምፈልገው መንገድ እንዳሳካ እሷ ጉልበት ሆናኛለች። ለምን ሸክሜን ተሸክማልኛለች። እንዳልጨነቅ፣ እንቅልፍ እንዳላጣ፣ እንዳልበሳጭ ብስጭትን ራሱ ትካፍለኛለች። ማማ ነው ምለው። አስር ጊዜ ሲነሱ ሲያበሳጩኝ እሷን ነው የምጠራው። ና አለ የሆነ የሆነ በቃ የተሰመሩ መስመሮች የተሰመሩ ህጎች አሉ ቤት ውስጥ እና እነሱን አፕ ላይ እንዲያረጉ አርጋ እሷ ይህን አርጋልኛለች። እና ለእኔ ምንም ነገር የለም፣ ከልጆች በላይ ለእኔ ስኬት የለም። እስከዛሬ ድረስ አብዛኛውን ሰዎች እንወድሻለን እና ደንቅሻለን፣ ጥሩ ነው የሚሰሩት፣ በጣም ነው የምንወደው ስራሽን ብለው ነው መተው። አሁን ግን ከምታ የምታገኘው አንድ በጣም ነው የማከብር ስላወኩ ደስ ብሎኛል አልልም ደጁዬ ይሄ በጣም አድናቂ ነኝ ነው በጣም ነኝ በቃ በደንብ ምንም ምንም ምንም ከዛ ያልኩሽን ቅድም ያልኩሽን ታይ። እሺ፣ ቆይ ግን አታምርም? ታምራለች። አታምርም? ቆንጆ ነሽ፣ በጣም እኮ እኔ በጣም አድናቂ ነኝ። በጣም ነው የምወድሽ። ደግሞ በደንብ ያስተናገድሽ፣ ከፋይነሽ፣ ከፋይነሽ። ደስ አይልም? ስሙ ከፎቶ እነሳለን። ፎቶ እያነሳሽ ነው። በጣም ነው ያስተናገድሽ። አዎ፣ ከሌላ ደሞ አድናቂ ነኝ። ለምን መሰለህ? በጣም በሚገርም ፈገግታ ነው ያስተናገድቺ ለና እሷና ቤት የምትባል ቆንጆ ባለዲን ብለው አስተናገድ ቤት። በጣም በጣም ነው በቃ። በነገራችን ላይ ልጆቼ ከዚህ በኋላ እኔ ጋር ወደ ሰላሳ ምናምን አመት መቆየት አለባቸው። ምን ምን ያስቅ ነገር የለም። በስተርጅና ዘመኔ ላይ የኔን ጊዜ ማጣፈታል። ደግሞ ሌላም ቃል አለ እንደ ታውቃላችሁ ነው ቤት ብቻ ደስ የሁላችን ምርጫ ሴት፣ ወንድ፣ ቤተሰብ፣ ጓደኛ ሁሉም ሰው ጎራ ብሎ ዘና ፈታ የሚልበት መዝናኛችን መዋቢያችን መዳኛችን ቦታ ነው እና ጎራ ነው። እኔ ድኛለ ይመስለኛል። በጣም ኮንፈርት ሰምቶኛል። ፀሁንና ደቅ የመለሳለሁ እናንተ ጤና ስደስፋ ጎራ